የማንቸስተር ዩናይትድ ከፊል ባለድርሻ የሆኑት ሰር ጂም ራትክሊፍ እንዲሁም ጄሰን ዊልኮክስ እና ፖርቱጋላዊ አሰልጣኝ ሮበን አሞሪም በጥር ዝውውር መስኮት ስለሚያስፈርሟቸው ተጫዋች በቅርቡ ስብሰባ እንደሚያደርጉ ተነግሯል። ዝርዝሩን አህመድዲን ከማል እንደሚከተለው ያቀርበዋል። የማንቸስተር ዩናይትዱ ከፊል ባለሀብት ሰር ጂም ራትክሊፍ ፉትቦል ዳይሬክተሩ ጃሰን ዊልኮክስ እና አሰልጣኝ ሩበን አሞሪምን ጨምሮ የጥር ዝውር መስኮትን በተመለከተ በቀጣይ ሳምንት ስብሰባ ለማድረግ አቅደዋል ሲል ሚረር ዘግቦታል። እንደ መረጃው ከሆነ ማንቸስተር ዩናይትድ በክረምቱ ዝውር መስኮት ማቲያስ ኩኛን፣ ብራያኒን ቦሞን፣ ቤንጃሚን ሼሽኮን እንዲሁም ሴኔ ላመንስን ጨምሮ ወደ 200 ሚሊዮን ፓውንድ ማውጣቱ የሚታወስ ሲሆን አሁን ላይ በጥር ዝውር መስኮት ማንቸስተር ዩናይትድ የተከላካይ አማካይ ለማስፈረም ማቀዳቸውም ተሰምቷል። ካርሎስ ባሌባ፣ ኮነር ጋላገር፣ ኤሊዮት አንደርሰን እና ና አዳም ዋርተንን ጨምሮ ምንም እንኳን ከባድ ቢሆንባቸውም ማንቸስተር ዩናይትድ በአማራጭነት እነዚህን ተጫዋቾች ዝርዝር ውስጥም አስገብቷል ተብሏል በእነዚህ ተጫዋቾችና በሌሎች ዝውር ጉዳይ ላይም የዝውር ሂሳብ የተጫዋቾች እድሜ የድርድሩ ሂደትና ሌሎች ጉዳዮችን በተመለከተ በቀጣይ ሳምንት የማንቸስተር ዩናይትድ ኃላፊዎች ስብሰባ ያደርጋሉም ተብሎ ተገልጿል የሰሜን ለንደኑ ክለብ አርሰናል ከዣቪ ጉሬራ ጋር ስሙ በስፋት እየተያዘ ይገኛል። ተጫዋቹ የመሃል ሜዳ አማካይ ስፍራ ተጫዋች ሲሆን መድፈኞቹን ለማስፈረም ገፍተው እየሄዱ እንደሆነም ተሰምቷል። ተጫዋቹ አሁን ላይ 22 ሚሊዮን ፓውንድ የዝውውር ሂሳብ የተለጠፈበት ሲሆን ፊጃይስ በወጣው መረጃ መሰረት አርሰናል ይህንን ተጫዋች ለማስፈረም አሁን ላይ በስፋት እየሄደም ይገኛል ተብሏል። ከዛ ባሻገር ማንቸስተር ዩናይትድ በክረምት የዝውውር መስኮት ይህንን ተጫዋች ሲፈልገው እንደነበር መረጃዎች አመላክተዋል። የቱርኩ ክለብ ጋላት ሳራይ አርጀንቲናዊን ጥበበኛ ሊዮነል አንድሬስ ሜሲን ለማስፈረም ፍላጎት እንዳላቸው ተገልጿል። ጋላት ሳራይ ሊዮነል አንድሬስ ሜሲን ለማስፈረም የፈለጉት በቀጣይ የአሜሪካ ሜጀር ሊግ ሶከር እረፍት ላይ በሚሆንበት ሰዓት ሜሲን ለአራት ወራት ብቻ ለማስፈረም ማቀዳቸው ተዘግቧል። በእነዚህ አራት ወራት ውስጥ የሊዮነል አንድሬስ ሜሲን ደሞዝ ለመክፈል ፈቃደኛ መሆናቸውን ያሳውቁ ሲሆን በቀጣይ ጥያቄያቸውን በይፋ ያቀርባሉም ተብሎ ይጠበቃል። ከዛ በመቀጠልም የሊዮነል አንድሬስ ሜሲም ይሆንታ ምላሽም ምን ሊሆን እንደሚችል ከወዲሁ

የኖቲንጋም ፎረስት እግር ኳስ ክለብ በጩቤ ስድስት የአካል ክፍሎቹ ላይ ጥቃት ለደረሰበት ደጋፊያቸው የአስር ሺህ ፓውንድ የገንዘብ ድጋፍ ማድረጋቸው ተገለጸ። የስልሳ አንድ ዓመቱ ስቴቨን ከሬን ባለፈው ሳምንት ኖቲንጋም ፎረስት ከማንቸስተር ዩናይትድ ሁለት ለሁለት የተለያዩበትን ጨዋታ ከተመለከተ በኋላ በሃንቲንግደን የባቡር ጣቢያ ላይ አንድ ግለሰብ ስለታማ ቢላ ይዞ ጥቃት ለማድረስ ሲሞክር ጉዳቱ እንደደረሰበት የተገለጸ። ከዚህ ሰው ጋር ሲታገል ስድስት ቦታው ላይ ከፍተኛ ጉዳት ደርሶበታልም ተብሏል። በጉዳቱም እጁ አካባቢና ጭንቅላቱ ላይ ከፍተኛ ጉዳት ደርሶበታልም ተብሏል። ይህንን የተመለከቱት የክለቡ ባለቤት ኢቫንጂሎስ ማሪናኪስ የ10 ሺህ ፓውንድ የገንዘብ ድጋፍ አድርጓልም ተብሏል። ከዛ በተጨማሪም የ20627 የውድድር ዓመቱን የሲዝን ትኬት ለመግዛትም አስበዋል የሚሉ መረጃዎች ወጥተዋል። ዓለም አቀፉ የእግር ኳስ የበላይ ማህበር ፊፋ የፊፋ የሰላም ሽልማትን ለማዘጋጀት ማቀዱን አስታወቀም። የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ የመጀመሪያውን ሽልማት የ2026ቱ የዓለም ዋንጫ ምድብ ድልድል ጣ ማውጣት ስነ ስርዓት በሚወጣበት ዕለት እንደሚያቀርቡም ይጠበቃል። ፊፋ እንዳሳወቀው ከሆነ ሽልማቱ የሚበረከተው በዓለም ዙሪያ ያሉ ሰዎችን አንድ ላይ በሰላም እንዲኖሩ ላገዙ ሰዎችና በሰላሙ ረገድ ከፍተኛ ሚና ለነበራቸው እንደሆነም ገልጿል። የመጀመሪያው ሽልማት ዲሴምበር አምስት በዋሽንግተን ዲሲ የሚካሄደው የጣማውጣ ጣ ስነ ስርዓት ሲሆን በስነ ስርዓቱም ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደሚገኙም ይጠበቃል።